ኤክስኪዩዝ ልና በየቤቱ እኮ ግጭት አለ እያልነ እንደሚሰጡት ኮመንት አምና ዘዋ ነው። ፍቅር ካለብሽ ምን አባሽ ትጋጫለሽ? እንዳሴት ይሄ የውሸት ላይፋችሁን እኔ ጋር መጠሽ አጻፊብኝ ነው። ሂደሽ እዛ ሜልባክሱ ውስጥ አለ። እዚህ ሪኮርድ እያደረጉ የሚልኩ እዛ ላይ ሂደሽ አልቅሽ። አይ ሰገጤ፣ እች ፋራ የሚቀጥለው ኮመንትሽ እንደምጽፈው ባሉ አኮ ጥሏት ሂዶ ነው ይሄኛውም ሁለተኛው፣ ከዛም እንደዚህ በቃ ህይወቷን ሙሉት። የሆኒ ፎር አወርስ ቲክታክ ላይ ናት። ቲቲቲቲቲ ያለሽ እኔ ሁሌ እንደዛ ስጽፊ፣ ስንት ዓመት ነው የምታቂ? ቆሸሸሽ ድፍ ብጊያ አይተሽኝ አታቂም። አሁንም ኔክስትር ስጠብቅኝ እንደዚሁ ቅልብጭ ቁልጭ እንዳልኩ ነው የምታይኝ። ደስ የሚለው የዛሬ ስንት ዓመት ፎቶ ወይንም ሂደሽ ፌስቡክ ላይ ተመልከችኝ። እኔ እንደዛ ነኝ። የካንጋረፈው ምቸትው ባነጋ ያሰኛል ለሌቱ ሚለውን አይነት ማስታወቂያ ነው የምሰራብሽ በቃ የህይወትሽ ላይ ነቃ ደንገጥ በይበት። ስትወልጂ ራስሽን መጠበቅ አለብሽ። ልጆችሽ ህይወትሽን ሊይዙት አይችሉም። ማንነትሽ ነው ውበትሽን፣ ሁሉ ነገርሽን የሚይዘው ሁለት ልጅ ይዤ እኔ ብቻይን እንደዚህ ከማረብኝ፣ ኢማጂን ደግሞ በጣም የሚንከባከበኝና ፍቅር የሚሰጠኝ የሆነ ደግሞ በቃ በየቀኑኔ ትራብል እያደረግኩ ምናም ፍቅር ቢገጨኝ እንዴት አይነት ውበት እንደሚኖረኝ ወይ ማሚ ወይ ወይ። አሁን እንግዲህ ሰሞኑን ቫኬሽን እወጣለሁ። ያው ልጅ ትምህርት ቤት እየወጣ ነው ሊሄድ ይችላለሁ። ትራቭል ምናምን ላረግ ወደ ሚያሚ የሚሆናል፣ ቨርጂኒያ ቤችም ሊሆን ይችላል። ወሬመር ከአንድ ሳምንት በኋላ ደግሞ ይሄ በትክክለኛ ሆቴል ይዘን ምግብ እየቀረበለን ጠዋት ላይ ሃኔ ብሬክፋስት ተብለን ራሱ እንትን ደሞ ማን ነው በሉ እዚህ ጋር ዌይተርስ ዌይተርስ ሃኔ ብሬክፋስት ብለው በገንዘብሽ እዚያ አርገሽ ከጠዋት ካፕስቴር ስቴር ወደ ዳውን ስቴር መጠሽ ደግሞ ጥሩ ቫይቭ እያየሽ ቁጭ ብለሽ ምግብሽን እየበላሽ ቡናሽን እየጠጣሽ ቤት ዳር ላይ ቁጭ ብለሽ ደግሞ ያንን ህይወት ስታይ ደግሞ አፍተር ቱ ዊክስ ደግሞ እኔም ልጆቼም እንደ ፀሐይ አብርተን ነው የምንመጣባቸው። ዳሴ ህይወትን ኢንጆይ ማድረግ ይቻላል። በተገኘው አጋጣሚ እዚህ ዝፍዝፍ ብለሽ ደብሊዩቱ። እኔ እንግዲህ ስንት ዓመት ነው አሰርቼም አላቅም። ታክሲ ሪተርን ሲመጣ ፕላን ይዘሽ በአመት አንድ ቀን ልክ እንደ አንበሳባስ ቤተሰብሽን ሞልተሽ

እና ህይወት ደስ አይልም ወይ? አንቺ ከሶስት ቂቤሽን ተቀብተሽ እንጀራሽን እየጋገርሻለሽ፣ እዚህ አሜሪካን እንደ እያላችሁ ወጥ መስራት ጥሩ ነው። ለምትወጁ ሰው ወጥ መስራትሽን እኔ እናትነት ሴትነትሽ ነው፣ አምዘዋን ደስ ይለኛል። ትዳሯን ቴኬር የምታደርግ ሴት ግን ሪስፔክት ላለው ወንድ ነው። ከዛዎች እንጀራሽን አብክቶሽ አብሴት ገብቶበታል አልገባበትም። በዚህ ዘመን እኔ ብቻ ይሉ ግን እንዴት ህይወቴን ኢንጆይ እንደማደርገው እና ምን አባሽ ነው እኔ ትዳር ኖረኝ አይኖረኝ ምን አባሽ ነው ስትረስ መሆነውኒ ያው ላይቡ እንግዲህ ቲክታኩ ላይ አለን የትም አንሄድም ቫኬሽን ሆነን እንገባለን ታዩ እናላችሁ ዳርሴት ህይወት በጣም ደስ ይላል እንዳያያዝሽ ነው ግን ጨላ መኖር ያስፈልጋል ቤንጃሚን ፍራንክላይን ያስፈልጋል ለመዝናናት እንጂ ህይወት ትዳር ስላለ ስለሌለ አይደለም አያያዝሽ ነው ትዳር ሲኖርሽም ደስተኛ መሆን ትችያለሽ ደስ የሚልሽ ሰው ከሆነ ሳይኖርሽም መደሰት ይቻላል። በጣም ትልቁን ነገር ይዤዋለሁ እኔ ያን፣ ምንድን ነው ልጅ። ትልቁ ነገር በህይወትሽ ልጅ ነው። በቃ ትዳርማ እናት በወላድ በድባቡ ትሄድ ይገኛል። ትዳር አንቺ ራስሽን እስከጠበቅሽ ድረስ ማንም ዝርንቡጥ ቡጥ እንኳን ይዟል። እንኳን እኔን የመሰለች ሴት ትልቁን ነገር ይጀብሻለሁ። ያውም ጀግና ሴት እኮ ነኝ እኔ በፕሌን መሄድ እንኳን አልወድም። አስራ ስድስቱን ሰዓት ነድቼው ነድቼ ልጆቼ ቲኬር እያደረኩ ሴት እኮ ነኝ እኔ። ጠብቂ። በጣም ዝንጥ ማየው የሆነች ህይወት ነው የምኖር እኔ። እኔ ለመሆን የምትጣጣሩ ሴቶች ካላችሁ ደግሞ መሆን ይቻላል፣ ግን ህይወትሽ ላይ ስትነቂበት ነው። ትዳርን ደግሞ ልክ እንደ ገነት የምትቆጥሩ ሰዎች ተሳስታችኋል። ማንን ነው አንቺን ራስሽን፣ አብረሽ ያለሽውን ሴትዮ የሳቅሽውን፣ አንቺንም አብረሽ ኢንክሉድ እኮ ነው የምናገረው።